ማድረግ የምትፈልገውን ማንኛውም ነገር በድፍረት አድርገው። ብዙ ሀሳብ ወደ አይምሯችን ይመጣል። ብዙ ነገር ለመስራት እናልማለን። አንዱን ለመስራት ስንወሰን እንደገና ይልል ሌላ ሀሳብ ወደ አይምሯችን ይመጣል። መጀመሪያ ያሰብነው ያንስብናል ወይንም የሚያከስረን ይመስለናል። ብንከስር የሚል ሀሳብ ወደ አይምሯችን ይመላለሳል። ከዛም ይህ አይሆንም ሌላ ነው ማሰብ ያለብኝ ብለን እንጠዋለን። አሁንም ሌላ ሀሳብ አውጥተን አውርደን እንጠዋለን። በዚህ አዙሪት ውስጥ ሆነን እድሜያችንን እንገፋለን። በተስፋ ብቻ ተጠምደን ዘመናችንን እንገፋለን። በዚህም ምክንያት በመደርደር ለውድቀታችን ሰበብ እናወጣለን። እናማራለን፣ የመጣንበትን እንዲህ ሰቦቻችንን፣ እንሳደባለን፣ ፈጣሪያችንን እናማረዋለን፣ ሀገራችንን እና እንጠላለን፣ ጓደኞቻችንን እንጠላለን። በአጠቃላይ ብቸኛ መሆንን እንመኛለን። ሞክረን እንውደቅ፣ ባናተርፍም ልምድና ትምህርት እንወስድበታለን። ብዙ ከማሰብ አንድ ነገር ወስኖ በዛ ላይ ተግባር መጀመር፣ ደፍሮ መግባት፣ ሙሉ ትኩረት መስጠት፣ ከዛም እስከ መጨረሻው በትዕግስት መጠበቅ ትልቅ ጥበብ ነው። መጀመር ብቻውን ትርጉም የሌለው በትግስትና በትናት ነገሮችን እስከ መጨረሻው መሄድ ግድ ነው። ያኔ ለውጣችንን እናውቀዋለን። ሁሉም ነገር ገና ሲጀመር ህመም አለው። ህመሙ ግን የሚጠፋው በትዕግስትና በመደጋገም እናም በመቀጠል ነው። አንድ ስፖርተኛ ገና ስፖርት ሲጀምር ለአንድ ሳምንት እና ከዛ በላይ ስፖርቱ እስኪዋሃደው እና ሰውነቱ እስኪለምደው ህመም ወይንም ስትራፕቲያ ህመሙን መቋቋም አቅቶት የሚሰራውን ስፖርት ቢያቆም ስፖርተኛ የመሆን ህልሙ ያከትማል፣ ህልሙ ሳይሳካ ይቀራል። ህመሙን ተቋቁሞ የቀጠለ ከትንሽ ቆይታ በኋላ ህመሙ ጠፍቶ ለውጥ ወደ ማምጣት መንገድ ያመራል። ሌላው የህይወት መስመር ከዚህ የተለየ አይደለም። የሆነ የቢዝነስ ስራ ግኝ ስንጀምር እንደ አዲስነታችን መፈተናችን ህመም መፈጠሩ አይቀሬ ምክንያቱም የስራውን ጠባይ አለመድነው። ደንበኛ እንዴት መያዝ እንዳለብን ገና አላወቅንም። የተወሰኑ ወራቶችን እንከስር እንችላለን። ከዛ በኋላ ግን እየገባንና እየቀለለን ይመጣል። ቀስ በቀስ የስራውን ጸባይ እየገባን ይመጣል። ደንበኞችን እያፈራን እንሄዳለን። ከዛም ወደምንፈልገው የሀብት ከፍታ ቀስ በቀስ እያደግን እንሄዳለን። የመጀመሪያው ስቴፕ ምን መስራት እንዳለብን መወሰን። ምን እንደምንሰራ ካላወቅን ወይም ካልወሰንን መንገድ እንደጠፋበት ሰው ባለንበት መሽከርከር ነው። ይመሆ ምን መስራት እንዳለብን ማጥናት መመርመርና ማቀድ ያስፈልጋል። በሁለተኛ ደረጃ ካቀድን፣ ከወሰንን በኋላ ያለምንም ፍርሃት፣ ያለምንም ስጋት፣ ያለምንም ጥርጣሬ ፍጹም እርግጠኛ በመሆን ቆርጦ ደፍሮ መጀመር ያስፈልጋል። ሁሉም ሰው ብዙ ሀሳብ አለ። ሁሉም ሰው ጎበዝ ያስባል። ብዙ ብዙ ሀሳቦች በሀሳቡ ይመላለሳሉ። ብዙ ብዙ እቅዶችንም ያቅዳል። ሁሉም ሰው የራሱ የሆነ ተሰጥቷል። ሁሉም ሰው ጠንካራ። ሁሉም ሰው ካሰበበት መድረስ ይችላል። ሁሉም ሰው ያሰበውን ሁሉ ይሆን ይችላል። ችግሩ ግን ወሱ መጀመር አይችልም። ላለመስራቱ ሐሳብ ሰበብ ይደረድራል። አዋዋሉን አሳምር ሐሳብ ብቻ እንጂ ተግባር ይለው ስለማይመለከተው ነገር ሲያወራ ሲያወራ ይውላል። ስለሰው ሲያወራ ይውላል። ስለራሱ ችግር አዙሮ አይመለከትም። በራስ መተማመኑ ደካማ ነው። በያዘው ነገር ትዕግስት፣ ጽናት ይሉ ፈተናን መቋቋም አይችልም። እንጂ ሁሉም ሰው ካተሰበበት መድረስ ይችላል። ማወቅ ያለበት አንድ ነገር በማውራት ብቻ ወይንም በማወቅ ብቻ የሚደረስ ዓላማ ወይንም ስኬት የለም። በማሰብ ወይንም በማወቅ ብቻ የሚደረስ ችግር ጉዞ በማሰብ ወይንም በማወቅ ብቻ የሚደረስ እግር ጉዞ የለም። ተነስቶ አንድ ሁለት እያለ መራመድ ይጠይቃል። ለነገ ስኬት ዛሬ መንቀሳቀስና መራመድ ግድ ነው። አልያ ባለበት ተቀምጦ እየዋለ ምንም ሳይንቀሳቀስ የሚመጣ ስኬት የተሻለ ነገር ከዛሬ ባሰ